መንግስት በስሩ ላሉ ሰራተኞች የደሞዝ ጭማሪ እንዳደረገ ይታወሳል። የስራውም ዝቅተኛ ገቢ ያለው ማህበረሰብ የጠቀመ ነው ሲል በተለያዩ ጊዜያት ሲናገርም ይደመጣል። በቅርቡም የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ባወጣው መግለጫ መንግስት እያደረገ ያለው የኢኮኖሚ ማሻሻያ ዝቅተኛ ገቢ ባለው ማህበረሰብ ላይ ጫናው እንዳይበረታ እየተደረገ ያለው ስራ ውጤታማ ነው ሲል ተናግሮ ነበር። ታዲያ በዝቅተኛ ገቢ እየተዳደረ ያለው ሰውስ በዚህ ጉዳይ ላይ ምን ይላል? አሁን ያለው የኑሮ ውድነት እንዴት እየገፋው ይሆን ስንል የሰራተኞችን ሀሳብ ጠይቀናል። ስማቸው እንዳይጠቀስ የፈለጉና በመንግስት ተቋም ውስጥ በመምህርነት እያገለገሉ እንደሆነ የነገሩን አስተያየት ሰጪ አሁን ያለው የኑሮ ውድነት እጅግ እየከበዳቸው እንደሆነ ነግረውናል። ደሞዛቸው በቂ ባለመሆኑ ለቤት ኪራይ መክፈልና የሚመገቡትን ምግብ በራሳቸው ለመሸፈን እስከ መቸገር ድረስ እየደረሱ መሆኑን ያስረዳሉ። አሁን በቤት መጣት ተማሪነ መምህር ነኝ ብያለሁ። ተከራይቼ ያለሁበት ቤት ውስጥ ደሞዜ አልበቃ ሲለኝ ግቤ ውሃም የለው መብራትም የለውም። ከወንዝ ውሃ ቀድቼ ጎመን ተክዬ አሁን ከዛ የቀንጥስኩ እየበላሁ ነው። ሁለተኛ የመንግስት አካልም ሊደጉመን ይገባል። ሰራተኞች አንዳንዴ የመንግስት ሰራተኛ መሆን ለማኝ ነው ብዬ እናገራለሁ። ኋላ ደግሞ ደነግጣለሁ። ለማኝ ከንጉስ ታዳ ምንሰራለሁ እላለሁ። ቢሆንም አንዳንዴ መስረቅ አይመችም። አንዳንድ ሰዎች የራሱ ጉዳይ ብሎ ሊሰርቁ ይችላሉ፣ የሚሰርቁም አሉ። እንደኛ ባለሙያዎች አእምሯችን የተገደበ ከሆነ አትሰርቅም፣ በህግም እግዚአብሔርም ያው ትገደባለ። ደሞዝ መጨመር ብቻ አይደለም፣ ሪያሊቲ ሁኔታውን ለመጠበቅ በተለይ ባለሙያዎች ሰራተኛ የተገደሉት በቁስም ነገር በ ላይ የቤት ነገር እኔ አሁን ቤት ተከራይቼ ቤትን መቆጠረው እንጂ ተማሪዎች እንዴት ላስተምር ብዬ አእምሮ ሰፋ አድርጌ አልሄድም። ስለ ቤት ነገሩ ጠዋት መቼ ያባሩኛል መቼ ያስወጡኛል እንዳጋጠም ሳሁን ሙጫ ተብዬ አለው በቃ ወጥቼ አስፋልት ላይ ቢጋባ መንግስት የሆነ ሽፍታን ነው ሊያስረኝ ይችላል ነው የምናገረው። እንዲ ቤት ነገር በያድግ ጊዜ በብልጽግና ጊዜ እንዲ ቤት ነገር ምር እያደረገኝ የለም። በአንድ የመንግስት መስሪያ ቤት ውስጥ የአንድ ክፍል የስራ ኃላፊ እንደሆኑ የሚናገሩት ሌላኛው ሀሳብ የሰጡን ሰራተኛ ደግሞ በቅጥር ላይ ያለው ሰራተኛ የኑሮ ውድነቱ ከአቅሙ በላይ ስለሆነ ምሳ ሰዓት አሁንም የእምነት ተቋማት ለማሳለፍ እየተገደደ ነው ይላሉ። እሳቸውም ቢሆን የአንድ ክፍል የስራ ኃላፊ ቢሆኑም ዛሬ ምን እበላለሁ የሚለው ጉዳይ እያስጨነቃቸው እንደሆነ አጫውተውናል። እኔ አሁን የማስበው እውነት ለመናገር ዛሬ ምን እበላለሁ። በጣም በጣም በጣም የሚያሳዝን ነው። ያው እንግዲህ በተለያዩ ሚዲያዎች የምናውቀው በቤተ እምነቶች የሚያሳልፉ የመንግስት ሰራተኞች አሉ፣ አሁንም አሉ ይታወቃል። ስለዚህ የኑሮ ጫና ደግሞ ስታየው ከትላንት ዛሬ እየባሰ ነው። በጣም ልትቆጣጠረው የማችል ነው። ይሄ ደግሞ መጨረሻው ለሀገር ሰላምም ጥሩ አይመስለኝ። እውነት ለመና የምናየው እኮ ነው። እነ ሱዳን እኮ ዛሬ አመፅ የገባቸው እኮ ዳቦ ላይ ጭማሪ ተደርጎ ነው። ስለዚህ መንግስት እነዚህ ነገሮች ማየት አለበት፣ ከልማቱ ጎን ለጎን ልማቱ በጣም አስፈላጊ ናቸው፣ በጣም የሚበረታታ ነው። ንጹህ አእምሮ ያለው ንጹህ ጤነኛ የሆነ ሰው ልማት አያስፈልግም የሚል ያለ አይመስለኝም። ነገር ግን በዛው ልክ ደግሞ አንዳንድ ነገሮች ላይ በተለይ መሰረታዊ ነገሮች ላይ የምግብ ፍጆታው፣ መኖሪያ አካባቢ፣ የስራ እድሎች እነዚህ እነዚህ ነገሮች ወይም ካላመቻቸን ሰራተኛው ቀስ እያለ ገበያውም ሊጠፋ ይችላል። ማለት በጣም በከፍተኛ ትኩረት በከፍተኛ ጥንቃቄ መንግስት ማየት ያለበት ይመስለኛል። እኔ እስከማቀብ ድረስ አብዛኛው የመንግስት የሚወጡ ሰራተኛን የሚመለከት ቢሮክራሲ ነው ለመናገር እ ሰራተኞችን ኢንሴንቲቫይዝ የሚያደርግ ሰራተኞች ጎዳ የሚጎዱ ናቸው። በራስ ስማቸው መምህር ታከለ እንደሚባል የነገሩን ሌላኛው አስተያየት ሰጪ ደግሞ ባለፈው ተጨመረ የተባለው የደሞዝ ጭማሪ የባሰ ኑሯችንን ለመምራት አዳጋች አድርጎብናል ሲሉ ተናግረዋል። ምክንያቱ ደግሞ የደሞዝ ጭማሪ ተንተርሶ የዋጋ ጭማሪ በግብዓቶች ላይ መኖሩ የውጭ ምንዛሪ በየጊዜው መጨመሩና የብር የመግዛት አቅም መዳከም ነው። ስፍያውና የኑሮ ሁኔታ እንደምታየው በጣም የተራራቀ ነው። ምናልባት አሁን ባለፉ መንግስት ደሞዝ ጨምሮ ያለው ብለው ነበር፣ ግን በዛው ምንድነው የተፈጠረው ይሄ የምንዛሪ ለውጥ ምክንያት እንደው የባሰ ችግር ውስጥ ነው ሰራተኛ ገብቶ። ተጨመረ ከምንል ተቀነሰ ማለት ያው ማካበድ አይሆንም። ምክንያቱም ትንሽ ከበድ ያለ ነው አሁን ያለው ነገር። ኢንፍሌሽኑ ጉዳይ አለ ገበያ ላይ አንተ የምታገኘውና ገበያ ላይ ያለው ነገር በየቀን ጭማሪው በጣም አስቸጋሪ ነው። በዛው ላይ የብር የመግዛት መውደቅ ብቻ ሳይሆን ትልቁ ችግሩ ምንድን ነው፣ የኮንትሮል ሲስተም ስለሌለ ህዝብ በቃ መኖር አልቻለም። ስፔሻሊ የሰራተኛው ክፍሉ ጤፍ አንድ ኪሎ ስንት ነው የምሸጠው? ዘይት ስንት ነው የምሸጠው? አስቤሳዎቹ ስንት ነው? ትራንስፖርት ስንት ነው? ይሄንን ሲታይ ምናልባት ቤተሰብ ጋር ያለ ሰራተኛ ሊሆን ይችላል። ኦር ክራይም ማይከፍል እሱ አስር ቀን ሊያቆየው ይችላል ብዬ አስባለሁ። ከዛ ውጪ ግን በእውነት በሱ ቤት ተከራይ ሳይቱ ትራንስፖርት ከፍሎ ራሱን እንትን ችሎ የምኖር ሰው ከሆነ መኖር የምችል አይመስለኝም። መንግስት አሁን ይሄ በጀማጆች ማህበር በኩል የጀመረው ይሄ የቅዳሜና እሁድ ገበያዎቹ እነሱ ትንሽ ጥሩ እየሰሩ ስለሆነ ምናልባት በእነሱ ድጎማ ቢደረግ፣ ከሱ አልፎ ግን እንትን ኮንትሮል ሲስተም የደላሎቹ ጉዳይ በጣም አስቸጋሪም ስለሆነ መንግስት ቢያረጋጋ። የቤክራይ የውል እያፈራረም ጉን የምለው እንደው ቀልድ ነው መስለኝ። ምክንያቱም አንዳንዴ አሁን ሰው ተሳቆ ለይሰሙ ላይ ፈርሞ ነው እየኖረ ያለው ግን አካ አካባቢዎች እያስጨነቁ ቤቱ ለእድሳት እፈልጋለሁ ልጆች ከውጭ ሊመጡ ነው እንደዚህ የሚባል ወሬዎችም በጣም በስፋት እየተናፈሰ ነው። በቱሪዝም ዘርፍ አሰልጣኝ እንደሆኑ የነገሩን አቶ አብይ ንጉሴ የተባሉ ሀሳብ ሰጪ ደግሞ እሳቸው በተሰማሩበት ዘርፍ ላይ በታችኛው እርከን ላይ የሚሰራው ሰራተኛ የሚከፈለው ክፍያ እጅግ ዝቅተኛና አሁን ካለው ከኑሮ ውድነት ጋር የሚጣጣም አለመሆኑን ይጠቅሳሉ። በታችኛው ሌቭል ላይ ያሉትን በሚገባ ክፍያ ይከፍላል የሚለው ለእኔም ጥርጣሬ ይኖረኛል ማለት ነው። ለምሳሌ ቀኑን ሙሉ ሲጠብቅ ውሎ አንድ ስካውት እስከ 300 200 ብሪስ ይሰጠዋል እንደ ፔይመንት ወይም ፓርዴም ማለት ነው ወይም እንደ ውሎ አበል ማለት ነው። ስለዚህ ከተለያዩ እንስሳቶች ለምሳሌ ከኤለፈንት ወይም ከዝሆንና ከጎሽ የጠበቀ ሰው 300 ብር ነው ቢከፍለው ማለት ነው። በአጠቃላይ ቀኑ ሙሉ ከአንተ ጋር ውሎ እንደዚህ አይነት ክፍያዎች ቢሻሻሉ የኑሮ ውድነቱን ይደግፋል ብዬ ያምናለሁ። አስተያየት ሰጪዎቹ እንደሚሉት የደሞዝ ጭማሪ አሁንም የሚደረግ የመንግስት ቁጥጥር እንዳሁኑ የላላ ከሆነ በሰራተኛው የኑሮ ጫና ላይ የሚያመጣው ለውጥ የለም አይደለም ብለዋል። መንግስት እንደ መንግስትነቱ ገበያውን መቆጣጠርና መምራት አለበት። ለሰራተኛው የሚያስፈልገው የደሞዝ ጭማሪ ብቻ ሳይሆን የቤትና ሌሎች የጥቅማጥቅም ጥቅም ጥያቄዎች አሉ። እነዚህ ጥያቄዎች መንግስት ችላ ሊላቸው አይገባም ሲሉም ይጠይቃሉ። መንግስት በቅጡ መገንዘብና ለሰራተኛው ጥያቄ ፈጣን ምላሽ ሊሰጥ ይገባል ሲሉም መክረዋል።